ራስ ታራቂ የለሞይ ሀይ የሚል ገላጋይ ቀናት አለፈ። ና ብሩኬ ከተጣሉ ዛሬ ሀይምዬ ቪዲዮ የለቀቀች በጣም አንጀት ይበላል። እኔ ሰውን አመመኝ፣ ማርያምን አመመኝ፣ እነዚህ ልጆች ነገር አመመኝ ቤተሰብ አመመኘኔ ሳውንስ እግዚአብሔርን በጣም በቃም ብዬ ልንገራችሁ እግዚአብሔርን ሀይሚ፣ ይህ ዛሬ የለቀቀችው ንግግር በጣም ከባድ ንግግር ነው። ታይ ሀይሚ፣ ታይ፣ ታይ፣ ታይ፣ ታይ። ብሩኬ ይሻል፣ ይሻል፣ ታይ ይቅርታውን ተቀበይ ሀይሚ። በጣም ከልብ የሚያሳዝን ነገር ነው። እውነት ብሩኬንን በዚህ አይን ማየት እሷንም በዚህ መልኩ ማየት በጣም ከባድ ነገር ነው። ብቻ በመሃላቸው እየገቡ የስራችሁን ይስጣችሁ ነው የምለው። አይ አይ ብሩኬ ሀይብሩኬ ብሩኬ ሀይ አልሆነ፣ ለአንተም አልሆነ፣ ለሀይሚም አልሆነ የፕራንክ ይሄ ማይረባ ፕራንክ ይው ህይወታችሁን ምስቅልቅሉን አወጣ። በጣም ያሳዝናል። እግዚአብሔርን በጣም አዝኛለሁ። ቤተሰብ በእንደዚህ አይነት መልኩ እነሱ ማየት ልብ ይሰብራል። በጣም ልቤ ተሰብሯል። እግዚአብሔርን ነው ምላችሁ እኛት በጣም በቃ እኔ አሳዝነውኛል በጣም የሚገርማችሁ ነገር ሀይሚ እስካሁን ስልክ አታነሳም። እግዚአብሔርን ነው ምላችሁ ደውዬ ነበር፣ ስልካ አታነሳም። ቤት ሄዶ አንኳኩ፣ ቤት አትከፍትም። እግዚአብሔርን ቤት ሄዶ አንኳኩ፣ አልከፍትም አለ በቃ አትከፍትም፣ ምናትል ምንም ነገር የለም በቃ፣ ትኑር አትኑራስ ውስጥ አይታወቅም። ቤተሰብ እንዲህ ናል። በቃ ይቅርታ ከተባለ እኮ ይቅርታ እኮ ለሰው ልጁ እኮ በቃ ምንም እንትን ነው፣ ማርያምን ነው ምለው በቃ እና እኔ የሀይሚ ነገር ራሱን እያሳሰበኝ ነው። ብሩኬም በዚህ ንዴት ደግሞ የሆነ በቃ እንጃ ሞነ ሁሉ ነገር ምስቅልቁል ወጣ። መድሃኒያ ለ ሞይ እንደው እመቤቴው እውነት ሁነት አስተካኪው በጣም አዝኛለሁ። በጣም ልቤ ተሰብሯል። ቤተሰብ ማርያምን ነው የምላችሁ። እነሱ በጣም እንጃ ብቻ እግዚአብሔር ሰላሙን ያምጣላቸው ነው ምለው ያሳዝናል በቃ እነሱ እንደዚህ መሆናቸው በማይረባ ነገር እንደዚህ ያቺ አስመሳይ ልጅ መታ መሀላቸው ገባች ብሩኬም ምንም ንግግር ማይችልም ይቅርታ ማድረግም ይቅርታ ማለትም አይችልም እኔ በቃ በጣም ነው ግራ የገባኝ በቃ ይቅርታ እንኳን ማለት አይችልም እኮ ብሩኬ። ደግሞ የሚናገረውን ንግግር ሰው ቀብ እያደረገው ይሄን ላል ይሄን ለለሉ። ግን ብሩኬ ስለ ራሱ ማስረዳት አይችልም። በቃ ስለ ራሱ መናገር አይችልም፣ ማስረዳት አይችልም። በቃ ገብቷቸዋል። አንዳንድ ሰው አለ። በቃ ስለ ራሱ ተናግሮ ተናግሮ ማውጣት የሚችል ሰው አይደለም ብሩኬ። ስለዚህ በጣም ያሳዝነኛል። በጣም ምስኪን ነው። በጣም የውሃ ነው። የሚጠቅመውና የሚጎደውን ሰው አያቅም። በቃ ብሩኬ ማለት እውነት እና ሀይሚም ብትረጋጋ ና ከብሩኬ ጋር አብረው በቃ አብረ ቢሆኑና ቢመጡ እኔ በጣም ደስ ይለኛል። ቤተሰብ እና የሚጠቅማቸውን ና የሚጎዳቸውን ሰው ማወቅ አለባቸው። እውነት በቃ እስከ መቼ ነው ሰው የሚጎዳው ና የሚጠቅመው ሰው ማያውቀው? ደግሞ ልንገራቸው አንድ ነገር በዳኔ በኩል የሚመጣው ልጆች ብሩኬን ለመናገር ለሚፈልጉ ሰዎች ባካቸው ሰብስክራይብ እንዳታደርጓቸው። እውነት ሰብስክራይብ እንዳረ እነሱ ሰብስክራይብ ፈልገው ነው ብሏል መተው እዚህ ጋር አፋቸው የሚከፍቱት ብሩኬ ላይ አብሶ ብሩኬ ላይ ሀይሚ ላይ ለከፈተ ሰው እንደው ሰብስክራይብ በመቤት ይጀቸው ሰብስክራይብ እንዳታደርጉ። ልምቀኞች ናቸው። እነሱን ለማጣላት ለሚመጡ ሰዎች እናንተ ሰብስክራይብ አድርጋችሁ ማሳደግ የለባችሁም። እውነት ይሄን ነው የምናገረው። እውነተኛ ልባችን እየተቃጠለ ነው። በጣም ብዙ ልጆች ታሟል። ማርያምን ነው የምላቸው። በጣም በጣም እኔ እንጃ እኔ አላቅም። ብቻ በእንደዚህ መልኩ እነሱን ማየት ያሳዝናል። ቤተሰብም ትልልቅ ሰው ካልገባ ይሄ ነገር በጣም እየከበደ ስለሚሄድ፣ ያ ወንድሙ ሀቡም እንግዲህ አላቅም፣ አናግረው ነበረ። ችግር የለውም ችግር የለውም አለ። ምንም ችግር የለውም እናስተካክለዋለን። ወይም መለኛውም ወይ ሊመጣ ይችላል አዲስ አበባ ብሎኛል። እንግዲህ ከእግዚአብሔር ጋር መለኛው ከመጣ አሪፍ ነገር ነው፣ ይፈታል ነገሩ እንግዲህ። እሱ ነገር ብሎ ሊፈታው ይችላል። እሱ ጎበዝ ነው። እሱን ነው የሚፈሩት መቼም እነሱም መቼም ማንም እንትን አይሉም፣ አይሰሙም። ሁለቱም እልክ አለባቸው። ስለዚህ መለኛው መተው መላ ቢያደርግ ነው ጥሩ የሚመስለኝ። እውነት በጣም አዝኛለሁ ቤተሰብ፣ በጣም ልቤ ተሰብሯል። በጣም በቃ እውነቴ ነው የምናገረው። ምንም እኔ ቃላት የለኝም ለማንም፣ በቃ ምንም መልስም የለኝም። ለማንኛውም ቤተሰብ ይመቻችሁ። ወይም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ቻ